ጤና ይስጥልን። እንደምናምሽታችኋል ክብራን ተመልካቾቻችን፣ ከሰዓቱ የስፖርት ዜናዎች ጋር ሙሉ ጌታ ክፍሌ ነኝ። በ12ኛ ሳምንት የኢትዮጵያ ፕሪሚየር ሊግ ቀሪ አንድ ጨዋታ ዛሬ በአዲስ አበባ ስታዲየም ተደርጓል። አስር ሰዓት ላይ ጅማ አባቡናን ያስተናገደው ቅዱስ ጊዮርጊስ አንድ ለአንድ በሆነ አቻ ውጤት ጨዋታውን ፈጽሟል። ቅዱስ ጊዮርጊስ ሊጉን ዳግም በጎል ክፍያ በልጦ የሚመራበትን እድል ማበላሽቷል። እንግዳ ቡድን ጅማ አባቡና ኪዳን ያሰፋ ባስቆጠራት ጎል አንድ ለባዶ መሪነት የመጀመሪያው አጋማሽን አጠናቆ ነበር። ሆኖም ከረፍት መልስ ሰላዲን ሳይድ ጊዮርጊስን አቻ አድርጓል። ሰላዲን በተጨማሪም ጊዮርጊስ መሪ ሊሆን የሚችልበትን ጥሩ የጎል ማግባት እድል አግኝቶ ሳይጠቀምበት ቀርቷል። በጨዋታው የቅዱስ ጊዮርጊስ ደጋፊዎች በአሰልጣኛቸው ላይ ያላቸውን ቅሬታ አሰምተዋል። በሌላ በኩል ከጨዋታው በኋላ የጅማ አባቡና አሰልጣኝ ደረጀ በላይ ከክለቡ ጋር የተለያየ በሚመስል መልኩ ደጋፊዎቹን ሲሰናበትም ተስተውሏል። ሊጉን አዳማ ከተማ በ24 ነጥብ በአንደኝነት ሲመራው፣ ደደቤትና ቅዱስ ጊዮርጊስ በ23ና በ22 ነጥብ ሁለተኛና ሶስተኛ ናቸው። በኢትዮጵያ ሴቶች ፕሪሚየር ሊግ ዘጠነኛ ሳምንት መራ ግብር በምድብ ለዛሬ ጨዋታዎች ተደርጓል ሲዳማ ቡና ክልታ ክፍለ ከተማ አንድ ለአንድ ሲለያዩ ሐዋሳ ከተማ በኩል በጌዲዮ ዲላ አንድ ለባዶ ቡና ውጤት ተሸንፏል ቀጣይ የምድብ ለዘጠነኛ ሳምንት መራ ግብሮች በመጪው ማክሰኞ ይደረጋሉ የምድብ ሀም የመጀመሪያው ዙር መራ ግብር መጠናቁ የሚዘነጋ አይደለም ከኤቢሲ የምሽት ስፖርታዊ ዜናዎቻችን በዚሁ ያበቁ ሙሉ ጌታ ክፍሌ ነኝ መልካም ምሽት